እንደነገርኩሽ አሁን አባቴ ቤት ነው ያለሁት። የቀረውን ቤት እንጨርሳለን፣ እናውርበታለን። ይሄ የኔ ጥፋት ነው፣ ልጄን ኮትኩቼ አላሳደግኩትም። ነገር ግን የልጅ ልጄ በመጨረሻ የጣፋንታ እንዲደርሰው አልፈልግም። የእኔ ልጅ እጽዋት አብረን እንድንተክል ትፈልጋለህ? ጥሩ ይሄኛውን ቤት እንተክሏዋለን። ይሄኛውን ደሞ ውጭ ላይ እንተክሏለን። ከዛ በኋላ መጠይቅ ጥያቄ ይኖራል። እሺ፣ ምን ታስባለህ? ሁለቱ ከተከልናቸው እጽዋቶች ለወደፊት በጣም ጠንካራውን የሚያድገው የትኛው ይመስልሃል? ቤት ውስጥ የተከልነ ቆንጆና ትልቅ ሆኖ ያድጋል። ይህኛው ብዙ ችግር ያጋጥሟል። ዝናብ ይመተዋል፣ ፀሐይ ይመተዋል። አያድግም፣ ይሞታል። እሺ ለወደፊት የሚፈጠረውን አብረን እናያለን። አንተ ልጅ ሰዓት እየሄደ ነው። የምትመጣ ከሆነ ናት ተነን፣ ልንሄድ ነው። ቻው አያቴ። ድሮ የተከልናቸው እጽዋቶች የት አሉ? ማየት እፈልጋለሁ። በጣም ጎበዝ። መጀመሪያ ቤት የተከልነውን ሄደን፣ ያው ተከተለኝ እዚህ ንገረኝ፣ ከተክል ናቸው ከሁለቱ በጣም ትልቅና ጠንካራው ነው ያደገው የትኛው? ውጭ ላይ ተክል ነው ነው ያደገው። አያቴ አያቴ ግን እንዴት ፀሐይ፣ ዝናብ፣ ማዕበል መቶት እንዴት አልሞተም? አዎ፣ ይህ ዛፍ ብዙ ችግሮች ደርሰውበታል። አደገኛ ዝናብ፣ ከባድ የፀሐይ ይጫራል። በዚህ ችግር ውስጥ መዓል ግን የዛፉ ስር እንደፈለገ ውሃ ማግኘት አስችሎታል። አሁን ግን የትኛውን ማዕበልና ዝናብ ይመጣ በጨረራሽ ሊጎዱት አይችሉም። ልጄ ለነገር የፈለግኩት ነገር ምንጊዜም አስታውስ፣ በየትኛውም መንገድ ስኬታማ ልትሆን ትችላለህ። ነገር ግን ምርጫ በምቾትና በተድላ ስል መሄድ ከሆነ እስከምፈልግበት ጥግ ድረስ አደረስም። ከዚች ዓለም ውጣ ውረድና ችግር ጋር ለመጋፈጥ ዝግጁ ከሆን የትኛውንም ህልም ለማሳካት አንተ ጋር እማይቻል አይደለም። አባዬ ነገ ማታ አራት ሰዓት ከጓደኞቼ ጋር ልውጣ ነበር፣ አትፈቅድልኝም? አይቻልም። ከዚህ በኋላ እንኳን ከሁለት ሰዓት በኋላ ባት ውጪ ደስ ይለኛል። ምንም አይፈጥርም እኮ አባዬ፣ እዚህ ዓለም ላይ መጥፎ ሰዎችም እንዳሉ እኮ ጥሩ ሰዎችም አሉ። አየሽ ወረላ ያንን ሐይቅ ነገ እዛ ውስጥ ገብቼ እዋኛለሁ አባዬ። በጭራሽ አትዋኝም? እኮ ለምን? እንደ ምን ማለት ነው እዛ ውስጥ እኮ አዞች ይኖራሉ። ግን በውስጡ እኮ ብዙ ደስ የሚሉ አሳዎች አሉ። ስለዚህ ምንም አልሆነም። አባዬ ምን እየው? እሱም ነው የምልሽ። እኔ በህይወቴ ሁለት ሴት ነው ማቀ። አንዷ እናቴ ነች፣ አንዷ ደግሞ አንቺ ነሽ እያልኩሽ እኮ ነው። ደስ ሲ እና ደሞ በሃይማኖት ጠንካራ የሆነው እንደወዳል። እኔ የተወለድኩት ይገርምሻል፣ የጾም ወቅት ላይ ነበርና የእናቴን ጡት ወተት ጥባ ሲሉ ጭራሽ አልጠባም ጾም ነው ብዬ፣ ሁለት ወሩ ሻይ ነው የጠጣው። ከዛ በኋላ ከሁለት ወሩ በኋላ ጾም ሲፈታ ነው ዳግመኛ ከእናቴን ጡት የተገናኙት። ተገናኙት እያልኩሽ ምን ያህል በሃይማኖት ጠንካራ እንደሆንኩ እንግዲህ አንቺ ፈረጅኝ። እንግዲህ አዎ፣ ግን አንቺ ምን አይነት ነው? ሌላስ ምን አይነት ወንድ ይመችሽ? ሰማኝ ሰው አክባሪ የሚወደኝ እኔና አንቺ ከዚህ በፊት እንተዋወቃለን? እንዳለ ስለ እኔ እኮ ነው የምትወሉው። ለምን ስሜን አጠሩኝ? በቀጥታ አንተ ነበኝ። የምሬን ነው እኮ ነው። ግን ሰው ስትወድ ምን ያህል ነው? ከባድ ጥያቄ እኔ ጠየቅሽ። እኔ ሰው ስወድ ጎዳና ብትሆኝ ተዳደረሻለሁ ነው። በቃ ምንም ልልሽ አልችልም ከዚህ በላይ። ጓደኛ ግን ልምድ ነው። እኔ አሬ አውራ ኢባራ ቋጣሪ እኔ ግን ችዬ ፌስታል አልቋጠርብሽም። ያለኝን ነው እንዳለ ዘርግፌ ለአንቺ የሚሰጠው ይቅርብሽ። አያውንሽ ቆይስ፣ ቼ ለቀ አንተም እንደሱ ሰው አክባሪ፣ ታማኝ ሃይማን ፈኛለህ አይኔ እንኳን አብታሙ፣ ያው ሁላ መስፈርት በገንዘብ ትተካያልሽ ነው። ምን ሂድ በቃ ምንም። እኔ እንደሱ አብታሙ ቪላ ቤት ባይኖረኝ እንኳን የልቤን አዳራሽ ግን መኖሪያሽ ታደርጊው ነበር። አባዬ አቴም የወደው ጫማ አባዬ ላቴ ለልደቱ ለምን እንገዛለት? እሺ እንጠይቅና ውድ ካልሆነ አሁን እንገዛለታለን። ሰላም ወንድሜ፣ ያችን ጫማ አርባ ሁለት ቁጥር ፈልገን ነበረ ዋጋ ትነግረናለህ? ሶስት ሺህ አምስት መቶ ብር። ለእናንተ ሶስት ሺህ ብር አረግላችኋል። ተወ በቃ እናመሰግናለን። ልጄ ፈጣሪ ብሎ ሀብታም ሲሆን ለአንተም ለአያትም የምፈልጉትን ነገር አድርግላቸውን እሺ። እና በቃ ወንድሜ ያዝ። ወንድሜ በጣም ነው የማመሰግነው። ችግር የለውም፣ ግን ይህንን ያህል ውለታ እንዴት ልትውልልኝ ቻልክ? ድሮ እንዳንተ ተቸግሬ ነበር። እመ፣ አንድ መልካም ሰው መጥቶ ህይወታችንን ቀየረው። አንተም የተቸገሩትን ስታይ ለተቸገሩት ክፈሉ የሚለው ወረቀት ሰጠኝ። እናንተም ወደፊት የተቸገሩትን እንዳትረሱ ያዙት። በቃ ምንም ምለው ቃላት የለኝም። ላንተ በጣም ነው የምናመሰግነው። አያቴ ለልደት ምትወደው ጫማ ገዛውልኝ። ሞደውን እስቲ ገንዘብ አልነበረ፣ እንዴት ልትገዛ ቻልክ? በእውነቱ ነው ያልገዛው። አንድ መልካም ሰው ስንቸገር አይቶ ምንም ሳያመነታ ሄዶ ገዝቶ ሰጠ። እውነት ደግ ሰው በጣም። እናም ድሮ አንድ መልካም ሰው፣ እሱና እናቱ ተቸግሩ ሲያይ ረድቷቸው ህይወታቸውን ከቀየረ በኋላ እናም እናንተ ለወደፊት የተቸገሩት ሰዎች እንዳትረሱ ብሎ ይህንን ወረቀት ሰጠ። ይህን ደሞ ለተቸገሩት። በህይወቴ ዛሬ ገና ትልቅ ትምህርት ተማርኩ። አልገባኝም። ያ ልጅ ሲቸገር የረዳው ሰውዬ እኔ ነበርኩ። ልጅ ዛሬ ላይ ለሰዎች የምታደርጋቸው መልካምነት ጊዜ ጠብቆ አንድ ቀን ይከፍልሃል።

የዛን ዕለት መስታወቱ ጋር ቁም እያዩአችሁ ነበር፣ እኔ ቅርብ እያለሁ። ነገር ግን እስከመቼ እሱ ባሪያ ሆና እንደምትቀጥል ተገርሜ እየጠበኩኝ ነበር። ፈጣሪን ይዘን የማይሳካልን ነገር ቢኖር ተንኮል ብቻ ነው ወንድሜ። ከሰራ ትበላለህ፣ ካልሰራ ሲበሉ ታያለ። አሁን አንድ ይህንን ወስደዋል። በሊዘዊድ ወንድሜ ፈጣሪ እንኳ ሊተው ቀርቶ ለማንም አደራ አይሰጥም። አይ አፕል ግዛልኝ ግዛልኝ፣ አጎቴ በዚህ ብር ስንት አፕል መግዛት እችላለሁ? በአምሳ ብር እንኳን ሁለት አፕሎችን መግዛት እችላለሁ። የኔ ልጅ አንዱን አሰጠኝም እንዴ? ምን አይነት አስተዳደግ ባሳደገው ነው እንደዚህ አይነት ተልካሻ ተማር የሚያሳየ። ምን አይነት አስተዳደግ ባሳደገው ነው? ወይ አባዬ፣ እኛው ነው የሚጣፍጣው አቤት ልጅ፣ እርግጠኛ እኛ እንድትሆነልኝ ነው። ያስ ቤዛ ነበር ወስቻል። እኔ አልወሰድኩም አልኩሽ አይደል፣ እንዴ! ለምንድን ነው መቶ ጊዜ የምትጭቅጭቅኝ? እንደዚህ ማ እንዳታናግረኝ፣ እናትህ እኮ ነኝ እኔ። ቦርሳዬ ውስጥ ስላጣሁትን ስላጣውት አበሳጨኝ። የጠየቅኩ አታበሳጨኝም። እዚች ቤት ተቀመጥኳት፣ ከዚህ በኋላ እሺ። ወዴ ነው እምትሄደው? ከዚህ በላይ ምን ይበቃል? ካያስ ፋሚሊ እርጥ ቤት ምን ጊዜ የሚለያል። ማየት ማመን ነው። እንደዚህ ካልተባሉ መቼስ አይመጡ። ጎረምሳው ናስቲ ወዲህ ሁሌ ይጮሃል። የሚበላ ነገር ትፈልጋለህ? አዎ ግንበራለስኩኝ ችግር የለውም። ሌላ ቀን ደንበኛ ትሆናለህ። እንካ። በጣም ነው አመሰግናለሁ። ችግር የለውም። ግን የተናደድክ ትመስላለህ። በሰላም ነው? ከእናቴ ተጣልቼ ነው ባላረኩት ነገር ዝም ብላቱን እኔ ተጅብት ከዚህ በኋላ አልመለስም። ስንት አመት ነው? ሀያ አንድ እኔ አንድ እርጥብ ሰጥቼ አመሰግናለሁ አልከኝ። ግን እናትህ ሀያ አንድ አመት ሙሉ አብልታ አመሰግናለሁ ብላ ታውቃለህ? ካልጠገብክ ልድገምልህ ምለው፣ እኔ አይደለሁም የእናትህ ቃል ብቻ ነው። ሰጥቶት ወይ። ስምኝማ ብናት ዛሬ ቃል እንገዛዛ ይወጣ ነው እና አብረሽን ከኛ ጋር ትሄጂ። እኔ ምን አደርግላችኋለሁ? እንደው ሁለታችሁ ወጣችሁ ስትገዙ ነው የሚያምረው። በቃ እሺ ተዩ ጨርሻለሁ። ከሁለቱ ቀሚሶች የትኛው ቀሚስ የሚያምርብኝ መስላል? ቀዩ? አይ ጥቁርን ነው የምወስደው? እና እሱ ከሆነ ምርጫሽ እኔን መጠየቅ ለምን አስፈለገ? ሁልጊዜ አንተ ምትመርጠው የሚያስጠላ ነገርና የእኔ ምርጫ ያልሆኑትን ብቻ ነው። ለጊዜው በሽያጭ ያሉት ሁለቱ መኪኖች ብቻ ናቸው። የትኛውን መኪና ብንገዛ አሪፍ ይመስልሻል? ያኛው በጣም ነው የሚያምሩ። እሱ ይሻለናል። ሀሳባችን አንድ ነው። እኔም እሱን እያሰብኩ ነበር። ከለሩንም በጣም ነው ያደልኩት። ደስታሽን ቁጥብ። በቃ አሁን እንወስደዋለን። መፈራረም እንችላለን በሚገባ እባክህ። ወዴ የጎደለውን ዘይደ ማየት እንችላለን። እባክህ ወዴ